ምኑን ማታም ነው? ምኑን ማታም ነው? አሁን እኔ ምንድን ነው ያልኩህ? ማርያም በል እስቲ ነው ያልኩህ እንጂ አንተ ማርያም አምላኬ ነሽ ትላለህ አላልኩህም። ሲጀመር ማርያምን የሚያመልክ አንድም ፍጡር የለም እዚህ ዓለም ላይ ሰው። እኔ አሁን ማርያም በል ነው ያልኩህ። ለምንድነው ማርያም ማለት ነው የፈራኸው? ለምንድን ነው የደበረ? ለምንድን ነው የጠላኸው? አይደለም እስቲ ማርያም በላልን ያልከኝ። ስለዚህ ለምንም ኢየሱስ በል እስቲ አንድ ጊዜ ኢየሱስ በጣም ጥሩ። እስኪ አሁን እንዲ ደግሞ እስኪ ስሙን ኢየሱስ። በጣም ጥሩ። እስኪ የጌታ ሐዋርያ ቅዱስ ዮሐንስ በል እስኪ። የጌታ ሐዋርያ ቅዱስ ማቴዎስ በል እስኪ። በጣም ጥሩ። አሁን ደግሞ የጌታችን እናት ድንግል ማርያም ብልህ በል። ስሟን ጥራው እስኪ የጌታችን እና ድንግል ማርያም ቋቅናስጀምርይ ቅድም እንደ ይሄን ሀቁበማል ደረጃ አልምልልህም እንደዛ ብዬ አረ እኔ ማለት አደለም ያልኩህ ኖ ኖ ኖ እኔ ማለት አደለም እሱን እኔ ትችዋለሁ አረ የእኔ እሱን ትችዋለሁ በል ያልኩህ የእሷን ስም ጥራ ነው ያልኩህ ወላዲተ አምላክ በላት ሦስት ጊዜ ወላዲተ አምላክ በል እስኪ አይደለም لمندن ናት ለምንድን ነው የምትለው? ወደ ዋናው ነገር ንግባ እንገባለን። ወላዲት አምላክ የማትልበትን ሪዝን ንገረኝ እስቲ፣ ምክንያት የሆነን እንድንወራ ማለት እኔም ያልኩበትን ምክንያት ይና እነግርሃለሁ። አንተም ምክንያት ምክንያት አይሁንና ወላዲት አምላክ አልልም ያልክበትን ምክንያት ንገረኝ እስቲ፣ ለምንድን ነው የማትለው? የማቴዎስን ስም ጠርታል የጌታ ሐዋርያ ብለህ ዮሐንስን የጌታ ሐዋርያ ብለህ ጠርተዋል ለምንድነው ወላዲተ አምላክ ማለት የከበደ ወላዲተ አምላክ ብሎ መጽሐፍ ቅዱስ ላይ ተቀመጠ ነገር አለ ምን ማለት ነው ወላዲተ አምላክ እኮ የተቀመጠ አለ ወይ ኖ አሁን እኮ ኦልሬዲ ትርጉሙን አውቀኸው እኮ አንተ እኮ እንዲህ ሚል የለም ያልከኝ እንዲህ ሚል ነገር የለም ካልክ ምን ማለት ነው ወላዲተ አምላክ እሺ በቃ እኔን ከጠየቀህ ይልመልስል ጊዜ ለማሳጠር የአምላክ እናት ማለት ነው። ወላዲተ አምላክ ማለት አምላክን የወለደች ማለት ነው። እሺ፣ ድንግል ማርያም አምላክን ወልዳለች ወይስ አልወለደችም? ወልዳለች። እስቲ ወላዲተ አምላክ በላት ሶስት ጊዜ። ለምን እላለሁ? በቃ ወልዳለች። እኔ እኔ አልወለደችም እኮ ብለኸኛል። እሺ መጽሐፍ ቅዱስ ላይ ኢየሱስ ያድናል የሚል ጥቅስ አንብባል። እስቲ ኢየሱስ ያድናል የሚል ቃል በቃል ኢየሱስ ያድናል የሚል ጥቅስ ስጠኝ። ምን ሌላ አይናገርም። ድንግል ማርያም እኳ አምላክንም እንደወለደች እኮ መጽሐፍ ቅዱስ ይናገራል። አየህ። አንተውን ቃል በቃል ወላዲተ አምላክ የሚል ስለሌለ አደለም። መጽሐፍ ቅዱስ የኢየሱስ ክርስቶስን አዳኝነት ይናገራል። ቃል በቃል ግን ኢየሱስ ያድናል የሚል ጥቅስ የለም። ባይኖርም እኛ ኢየሱስ ያድናል እንላለን። እንዲህ ስንናገር ራሳችን አያዞረንም፣ አረፋ አይደፍቀ ነው። ምክንያቱም ከጥግ እስከ ጥግ የኢየሱስን አዳኝነት መጽሐፍ ቅዱስ ይናገራል። ቆይናትሻ፣ ቆይ አዳምጠኝ፣ ቆይ፣ ቆይ። ይወደ ቃል በቃል ኢየሱስ ያድናል የሚል ጥቅስ መጽሐፍ ቅዱስ ላይ የለም፣ ነገር ግን አዳኝነቱን እናገራለን ለምን መዳን በሌላ በማንም እንደሌለ መጽሐፍ ቅዱስ ስለሚናገር ጌታችን ኢየሱስ ሙታንን እንዳስነሳ፣ ድውያን እንደፈወሰ መጽሐፍ ቅዱስ ስለሚናገር፣ ኦፍኮርስ ኢየሱስ አዳኝ ነው ላለን። አየህ ሰው ድንግል ማርያምም አምላክን ወልዳለች ብለኛል። አየህ ቃል በቃል ወላዲት አምላክ የሚል ባይኖርም አምላክን ወልዳለች ብለኛል አለ። እናትሽ መጽሐፍ ቅዱስ ይናገራል አይደል? ኢየሱስ ክርስቶስ ከእሷ እንደተወለደ። በጣም ጎበዝ። ስለዚህ ቃል በቃል ባይኖርም እስቲ ወላዲት አምላክ በል እስቲ፣ ስሟን ወላዲት አምላክ ብለህ ጥራት እስቲ አያደራ በቃ፣ ለምንድን እኮ ምክንያት እንገረኝ ማጠራበትን እንደዚያ ብሎ አስቀመጠ። ያው እንደ ኢየሱስ ያድናል የሚለውን እኮ ሐሳብ ያመጣው እኮ ለዛ ነው። መጽሐፍ ቅዱስ ቃል በቃል ብዙ ነገሮችን አይናገርም። ቃል በቃል ብዙ ያልተናገራቸው ነገሮች አሉ። በሐሳብ ደረጃ ግን አምናለሁ አለ። እንደሚያድን እንደሚያድን ተቀምጠዋል። አሁን ወደዚያ እኮ ትክክል ነህ እኮ ናቲ፣ ያንን እኮ ተግባብተናል። አሁን ምንድን ነው መሰለህ? ቆይ ቆይ ናቲ፣ አንድ በጣም አንተ ጋር የተፈጠረ ትልቅ ችግር አለ። ተወዳጅ ወንድማችን ናቲ ይኸውልህ መጽሐፍ ቅዱስ ናቲ፣ ይሻል ቆይ እኮ ችግር ከሌለው ብታደምጠኝ አይሻልም? እኔ ስለ እውነት ነው ከልቤ እግዚአብሔር ምስክሬ ነው። እኔ አንተን ለማብሸቅ ብሽሽቅ ውስጥ ምናምን እየገቡ አይደለም፣ ያው እግዚአብሔር ምስክሬ ነው። ሲጀመር ክርስቶስ ኢየሱስ ወንጌል ናቲ ያረተው ግዴ ለመነደማመጥ ስለማከብርህ እሺ ጊዜ ሊያክብረልኝ ናትዬ እውነት በጣም ነው የማመሰግነው፣ ግን ደግሞ እኔንም እንድትረዳኝ ፈልጌ ነው። ይኸው አንተ አሁን እኔ ስለማከብርህ ነው ስትለኝ በቃ አክሴፕት እንዳደርኩት ሁሉ አንተም ደግሞ ትንሽ ተረዳኝ፣ ውስጥ ያለውን ነገር እንድትረዳኝ ስለምፈልገው። እሺ ምን አለ መሰለህ ናትዬ፣ መጽሐፍ ቅዱስ ላይ ቃል በቃል ያልተቀመጡ ብዙ ነገሮች አሉ። ቃል በቃል የሌለው ለምሳሌ አሁን እኛ በስላሴ እናምናለን፣ ስላሴ የሚል ቃል በቃል መጽሐፍ ቅዱስ ላይ የለም። ትሪኒቲን ግን መጽሐፍ ቅዱስ ያብራራል። እግዚአብሔር አምላካችን በአካል ሶስት በመለኮት አንድ እንደሆነ መጽሐፍ ቅዱስ ይናገራል። ናት አይደለ? ማይክን ክፈተና። መለሰሉ ተሳስቻለሁ። ናትሻ እግዚአብሔር አንድም ሶስትም እንደሆነ በአካል ሶስት በመለኮት አንድ እንደሆነ መጽሐፍ ቅዱስ ይናገራል። አይደል ናቲ? መጽሐፍ ማይክን ክፈተዋል። ቆይ እንሄዳለን አሁን እኮ የያዝ ነው ሳንጨርስ ወደ ሌላ ሀሳብ አንሄድም ይሄንን እንጨርሳለን ችግር የለውም ቆይ ይሄንን በመጀመሪያ እንጨርስ ናቲ እኔ ናቲ ትቸኩላለህ የምትሄድበት ቦታ አለህ አንቸኩልም ናቲ እኛም አንቸኩልም ቆይ ናቲ እሺ ሌላ ርዕስ ነውም አይደለም ምን ያልኩ ይሄንን እንጨርስ ምን ይባላል መሰለህ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም ይባላል ናቲ የያዝነውን እንጨርስ። እሺ እሺ፣ አንተ እግዚአብሔር በአካል ሶስት በመለኮት አንድ እንደሆነ ታምናለህ አይደለ? ናቲ ክፈትና መልስልኝ ማይክ አቦል መንፈስ ቅዱስ አምናለሁ። ይሄን ደግሞ የምታምነው መጽሐፍ ቅዱስ ስለሚያብራራልን አይደል? ናቲ በጣም ትክክል አየህ፣ መጽሐፍ ቅዱስ የሚያብራረውን ሀሳብ አንተ አሁን የተቀበልከው ቃል በቃል ስላሴ የሚል ቃል ኖሮ አይደለም። ይሄ የሞኞች የቤት ስራ ነው። በነገራችን ላይ መጽሐፍ ስላሴ ቃል በቃል የግድ መኖርም አይጠበቅበትም። ሲቀጥል ኢየሱስ ያድናልን ለምሳሌ አመጣውልን። ለምሳሌ እኔ መፈክሬ ነው የእኛ የክርስቲያኖች መፈክር ነው ባይዘወ ምናልባት ፕሮቴስታንትቶች ወንድሞች ካላወቃችሁ በዚህ አጋጣሚ እንንገራችሁ፣ ኢየሱስ ያድናል መፈክራችን ነው። ኢየሱስ ያድናል ግን ስንል ግን ድምፃችንን ቀይረን አይደለም የምንለው። እኛ ምናምን የሚል ፊውቸሪንጎች ሳናስገባ አዎ ኢየሱስ ያድናል እንላለን። ኢየሱስ ያድናል ስንል ቃል በቃል መጽሐፍ ቅዱስ ላይ ኢየሱስ ያድናል የሚል ጥቅስ የለም። የኢየሱስ ክርስቶስን ግን አዳኝነት መጽሐፍ ቅዱስ ይናገራል። ናት ያየ የኢየሱስ ክርስቶስን አያዳኝ መጽሐፍ ቅዱስ በደንብ ስለሚናገር ይኸው ከዛ ተነሰንኛ አዎ፣ ኢየሱስ ያድናል እንላለን። እሺ፣ ናቲሻ አምላክን እንደወለደች ታምናለህ? ድንግል ማርያም አምላክን እንደወለደች ታምናለህ? ናቲ፣ ማይከን ክፈተው። ኢየሱስ ክርስቶስ ከሷ እንደተወለደ አምናለ። በጣም ጥሩ። ስለዚህ አምላክን እንደወለደች ታምናለ አይደለ? ናቲ፣ አዎ። በጣም ጥሩ። ኦኬ፣ ስለዚህ አምላክን እንደወለደች ያመንከው ደግሞ መጽሐፍ ቅዱስ ስለሚናገር ነው አደለን አትሻ? እሺ። ስለዚህ ድንግል ማርያም ወላዲተ አምላክ ነች ወይንስ አይደለችም? አልገባኝ። ምንድን ነው የተጻፈ ነገር የለም የምትለኝ መጽሐፍ ቅዱሳዊ ነው አልከኝ እኳን። እሺ ይኸውልህ እኮ አሁን አሁን አንተ የምትናገራቸው ቃላቶች መጽሐፍ ቅዱስ ላይ ከሌሉ ነው ያልቀበላቸው እንዴ? ለምሳሌ አንድ ኦሮምኛ ቋንቋ ተናጋሪ መቃ አባ ከሊል ማለምሳሌ ቢያማት ናቲ የግድ መቃ አባ የሚል ቃል እኔ በአማርኛ ፈልጌ ከሌለ የራሱ ጉዳይ ማለት አለብኝ? እንዲ ናቲ ተው እንጂ እንዴት ነው ይሄን ያክል እሺ። እል ነገ እንደዛ ካልክ ደግሞ ቅድም የሱስ ያድናል የሚል ቃል በቃል የለም ብለኛላለን። ግን አምናለው አምናለው ብለኛል። እኔም ደግሞ ጌታችንን ለመድኃኒታችን ኢየሱስ ክርስቶስ እንደወለደች አምናለው። ግን መጽሐፍ ቅዱስ ላይ ወላዲተ አምላክ ብሎ አላስቀመጠም ቃል በቃል እኔ ጥቅስ ስጠኛ ላልኩም እኮ ቃል በቃል እኔ ጥቅስ ስጠኛ ላልኩም እናት። ይሄ አሁን ምን አለመሰላችሁ ጋይ፣ ሁላችሁም አዳምጡ። ቅድም አንተ ኢየሱስ ያደናል የሚል ጥቅስ መጽሐፍ ውስጥ የለም ብለኸኛል። የለም ጥብቅ ናቲ፣ አይቆራረጥም ይሰማል። የአንተ ድምፅ ተረጋግተ ብቻ አዳምጠን። ቅድም ኢየሱስ ያደናል የሚል ጥቅስ የለም። እኔ ለምሳሌነት ያመጣሁልን ሀሳብ አንተ ሌላ ነገር ቀየርከው። የለም ብለኸኛል። ናቲ፣ የመውረድ ፈልገ ነው። ተው እንጂ እንዲህ አይነትም ሀሳቦችን ፈርተ መሸሽ የለብህም። እሺ፣ እየተቆራረጠ አይደለም እየተቆራረጠ አይደለም። የአንተ ኔትወርክ ይታየናል። ኔትወርክ ቢቆራረጥ ለእኛ ቀይ አብርቶ ያሳየናል። እኔ አሁን ወላዲተ አምላክ የሚል ጥቅስ ስጠኝ አላልኩህም፣ ናቲ። ወላዲተ አምላክ መሆኗን ታምናለህ ወይስ አታምንም ያልኩህ። አምላክን እንደወለደች መጽሐፍ ቅዱስ ይናገራል እንዴ? አምላክን እንደ ወለደች መጽሐፍ ቅዱስ ይናገራል። ሰው ወላዲተ አምላክ ግን አላለም። ምን ማለት ነው? እኛ ቃል በቃል እንደዚህ የሚል ጥቅስ አውጣና ስጠን ቆይ ወይ ድንግል ይሁን ወላዲተ አምላክ የሚለውን ቆይ፣ ልቀይርልን ምናልባት ግስ ስለሆነ ሊሆን ይችላል። አሁን ማለቴ ነበር አንተ ወይ በግስ ስትለው፣ ቆይ ወላዲተ አምላክ ብለህ በግስ ስትለው ኦርቶዶክስ እንደሆን ካደረገ ፊል እያደረክ ከሆነ በአማርኛ ላስ ብለህ ቆይ፣ በአማርኛ አምናለሁ ስላልክ ድንግል ማርያም ኦፍኮርስ ክርስቶስን እንደወለደች አምናለሁ ስላልክ፣ በአማርኛ ማርያም የአምላክ እናት ብለህ ስሟን ጥራው እስኪ። ማመን አይበቃም። ምንድን ነው ይሄን ያክል የከበደ ነገር? እኔ እኮ አሁን በጣም የገረመኝ ነገር ምንድን ነው መሰለህ ናቲ፣ ይሄን ያክል ዲስማች ስሟለ። የኔ ስም እኮ ለመጥራት ደፍርሃል ናቲ። በጣም እኔ ቅር ያለኝን ነገር ልንገርህ፣ የኔ ስም እኮ ለመጥራት እኮ ደፍርሃል። ፈለገ ብለህ የኔን ለመጥራት እኮ ደፍርሃል። ቆይ ናቲ፣ ሻርፕ ሊስ እባክህን በጌታ ልለምን ለምን አንድ ጊዜ አዳምጠኝ። የኔን ስም ለመጥራት ደፍረሃል፣ የእሷን ስም ለመጥራት ምንድን ነው ያስፈራ ነገር? ምንድን ያነቀ ነገር? ይሄ በጣም ትልቅ ጥያቄ ምልክት ነው። የኔን የታናሹ እኔ ደካመውን እኔ ዱርየሆን መተፈለገ ያልከኝ ሰው የጌታችን የኢየሱስ ክርስቶስን እናት ወላዲተ አምላክ ማለት የከበደ ለምንድን ነው የአምላክ እናት ማለት የከበደ ምንድን ነው? ድንግል ማርያም የጌታ እናት ማለት የከበደ ምንድን ነው? ይህ በጣም ትልቅ ጥያቄ ምልክት ያስፈጥራል። ናቲሻ፣ ስለዚህ የኔን የዱርዮውን ስም የጠራ ሰው እንዴት የማርያምን ስም መጥራት ያስፈራል? ናቲሻ፣ ወላዲተ አምላክ ማለት የፈራው ለምንድን ነው? በመጽሐፍ ቅዱስ የማስረጃ ሪዝን ብቻ ነገር፣ በማስረጃ አዳምጠኝ። በግእዝ ጠራት፣ በማርኛ ጠራት አንተ ሐሳቡ አንድ ነው ብለው የምታምን ከሆነ ምንም እኮ የሚያጠቀጥቅ ነገር አይደለም። በቃ ደ አሁን እያመንከ አይደለም። ለምሳሌ ቆይ አንድ ጊዜ አንድ ጊዜ አንድ ነገር ልንገርህ። ክርስቶስ በቀራኒው መስቀል ተሰቅሎ የአዲስ ኪዳን ሊቀ ካህናት ሆኖ ለዘላለም ከራሱ ጋር ከመንፈስ ጋር እንዳሰረቀን ታምናለ አይደለ? ናት ታምናለህ? በጣም ጥሩ። ሰይጣንን ቀጥቅጦ እንደጣለው እስ ታምናለህ? አምናለሁ። እሺ፣ ማን ነው ቀጥቅጦ የጣለው? ዲያቢሎስን። በጣም ጥሩ የዲያቢሎስን ስም ጠርተኸዋል። ኦኬ ዲያቢሎስን ጌታ ኢየሱስ ክርስቶስ ቀጥቅጦ እንደጣለው ተናግረሃል፣ በአንደበት መስክረሃል። ዲያቢሎስ ማለት አልፈራህ ማለት አላነቀህም። በዛው ልክ እስኪ ወላዲተ አምላክ የክርስቶስ ኢየሱስ እናት ናት ብለ ስሟን ጥራ፣ ውስጥ አንድ ጊዜ ብቻ ልስማ ይበቃኛል። ምንም ለውጥ የለውም። እንዲሁ ልሰማ ልታዘብ ፈልጌ ነው። ለምን የዲያብሎስን ስም ለምሳሌ የዲያብሎስ የሚል ስም መጽሐፍ ቅዱስ ላይ አግኝተ ነው ዲያብሎስ ያልከኝ ነብራዘብ ኬት ላይ አምጥተህ ዲያብሎስን ነው? ከመጽሔት ላይ ነው? ቆይ ዲያብሎስ የሚለውን ቃል ኬት ላይ ያገኘው ከመጽሔት ላይ ያገኘው ነው ወይ ያገኘው ዲያብሎስ የሚለውን ቃል ናቲ፣ ምን ሆነ ነው? እኔ ፈለገ ብለህ ጠርተህ፣ ቆይ ክርስቶስ በማዳኑ ስራ ደግሞ ቀጥቅጦ የጣለውን ዲያብሎስን አዎ፣ ተጥሏል የእርሱም ስም ዲያብሎስ ነው ብለህ ጠርተህ ድንግል ማርያምን ስሟን መጥራት ለምንድን ነው ያነቀ ወላዲተ አምላክ የክርስቶስ ኢየሱስ እናት ማለት ለምንድን ነው ያነቀ ኖ ምንም እየተወዳደረ አይደለም ለምንድነው ይህ ያህል የከበረ ለምንድነው ያነቀ ናቲ እኔ ታምናለህ ወይስ አታምንም አይደለም አሁን አልጠየቅኩም ስለ እምነት አልጠየቅኩም ታምናለህ ወይስ አታምንም አላልኩም እኔ የእኔን የዱርዮን ስም ጠርተህ የኔ ዱርዬ ሆነ ኦኬ ዱርዬ ነኝ እኔ። በመንፈሳዊ ሕይወት የደካማ ነኝ፣ መረባ ሰው አይደለሁም። እኔን እኔን ፈለገ አትናትዮስ ብለኝ ክርስቶስ ደግሞ በማዳኑ ስራ ቀጥቅጦ ደግሞ የጣለውን ዲያቢሎስ በለስሙ ጠርተ የጌታን እናት ድንግል ማርያምን ወላዲተ አምላክ ድንግል ማርያም የክርስቶስ ኢየሱስ እናት ማለት የከበደ ለምንድን ነው? ይህ በጣም ትልቅ ይሰራ ነው ይዘው በጣም በግዕዝ ጥሩ አይደለም ያልኩህ በቀለ በአማርኛም ጥሩ በለው። አንድ ጊዜ ድንግል ማርያም የኢየሱስ እናት አንው በአማርኛ በለው። ግዕዙን ተወው። ድንግል ማርያም የክርስቶስ እናት ብለህ ጥራት። እስኪ ድንግል ማርያም የክርስቶስ እናት ነች አምናለሁ። እሱን በጣም ጥሩ በቃ እናመሰግናለን። እስኪ አሁንም እንደዛ ብለህ ስሙን ጥራሲ። አምናለሁን ተወና ድንግል ማርያም የክርስቶስ ኢየሱስ እናት። አመሰግናለሁ እናት ይሻለህ። ለምንድን ነው እንደዚህ ያነቀ? ምኑን ነው ጌታ አሁን ይሄ በጣም ትልቅ ይሰራ ነው። በጣም ከይቅርታ ጋር አሁን ይሄ ወንድማችን ሁሉንም ፕሮቴስታንት የሆኑቶች ወንድሞች ይወክላል፣ ምናምን ምናምን ብለን ሌላ እንትን ውስጥ አንገባ። ግን ምን አለመሰላችሁ ልክ እንደዚህ የእሷን ስም አሁን ወላዲተ አምላክ ማለት የሚያንቃችሁ ፕሮቴስታንቶች፣ አረጋይ ስምን ምን ውስጥ እንደሆናችሁ ራሳችሁን ታዘቡ ፕሊዝ። ጌታ ኢየሱስ፣ እሷ እኮ የጌታ እናት ነች እኮ። አሁን እኮ ወላዲተ አምላክ የተባለችው እኮ የአምላክ የመድህን የክርስቶስ እናት ነች። ድንግል ማርያም ነች። የዛች የድንግሊቱ ስም ማርያም ነበር ብሎ ሐዋርያው ቅዱስ ሉቃስ በወንጌሉ እንደተናገረ፣ ቅዱስ ማቴዎስ በወንጌሉ እንደተናገረ የዛች የድንግሊቱ ስም ማርያም ነው። የእሷን ስም መጥራት ለምንድን ነው ይህን ያክል የሚያንቃችሁ ጋይስ? የሐዋርያቱን ስም ጠርታችሁ እንዴ ማቴዎስ የጌታ የኢየሱስ ክርስቶስ ሐዋርያ ብላችሁ፣ ዮሐንስ የጌታ የኢየሱስ ክርስቶስ ሐዋርያ ብላችሁ ድንግል ማርያም ጋር ስደርሱ ለምንድን ነው ወራጅ ያለምትሉት? ባይዘዌ እሷ አልቀረባትም። በእናንተ አንደበት መጠራት እሷ አልቀረባትም። እናንተ ናችሁ የቀረባችሁ። ምን ሊጎልባት አሁን እዚህ ጋር ለምሳሌ ተወዳጅ ወንድማችን አንተ ገባ ወላዲተ አምላክ አልካት አላልካት፣ እንደው ጌታ በሚያውቀው ምን ሊጎልባት? ምንም ምንም አይቀንስባትም። እሷ ምንም አይቀርባትም። የቀረባችሁ እናንተ እንጂ እና እኛ ወላዲት አምላክ የምንሆነው ቃል ታውትና እናቴ ብሎ ጠራት። አምላኳ ነው። ጋይስ ኦኬ። እሷም እናቶ ነው የወለደችው፣ የዓለምን ሁሉ ፈጣሪ ጌታችን ኢየሱስ ክርስቶስን ነው ሰማይን ያለባላ ምርን ያለ ካስማ ያጸነውን ሀያል አምላክ። እርሷ ምንም አልቀረባትም። እውነት ጌታ በሚያውቀው እኔን ዱርዬውን፣ እኔ ምንም አረበውን፣ ፈለገ አትናትዮስ ብለህ ጠርተህ እሺ፣ ወላዲት አምላክ በላተሲ ሲባል ወራጅ አለ። ይሄ በጣም ትልቅ ይሰራ ነው። በጣም ትልቅ ይሰራ እድ ክርስቶስ በአዲስ ኪዳን ሊቀ ካህናት ሆኖ በመስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ በመስቀሉ ጠርቆ የጣለው ማን ነው ስንለው ዲያቢሎስን አለን። የዲያቢሎስን ስም የጠራ ሰው የጌታችን የኢየሱስ ክርስቶስን እናት ድንግል ማርያምን ስሟን መጥራት ይሄን ያክል ዲስማጭ? ኧረ ጌታዬ ሆይ ብስማ ማርያም፣ ወዴት እየሄዳችሁ ነው? ሁላችሁም ኮሜንት ላይ ወላዲተ አምላክ እያላችሁ ጻፉ ወላዲተ አምላክ ማለት የአምላክ እናት ማለት ነው ልክ እንደ ስሟ የአምላክ እናት ተባለች እንጂ አምላክነች ማለት አይደለም ማርያም የሚለው ስም ከስም ሁሉ በላይ ከፍተኛው ስም ነው መድኛ የሆነ ስም ነው ማን አላችሁ ለምንድን ነው ኮሽ የሚልባችሁ ይህን ያክል የምትደነብሩት ለምንድን ነው ቃየል የአቤልን ደም ካፈሰሰ በኋላ በምድር ላይ ተቅበዝባዥ ሆኖ ነበር እና ኮሽ የሚል ነገር ሁሉ ያስደነግጠው ነበር ለምንድን ነው እንደ ቃይል ተቅበዝባዥ የምትሆኑት ጋይዝ ለምንድን ነው ከክርስቶስ ቃል ርቃችሁ የኔ ያክል የምትቅበዘበዙት ለምንድን ነው የእርሷ የኢየሱስ እናት ስሟ ሲጠራ ኔ ያክል የምትደነግጡት ለምንድን ነው ኦፍኮርስ አዎ ኢየሱስ የሚለው ስም ከስም ሁሉ በላይ ነው ኦኬ እርሷም ደግሞ ድንግል ማርያምም ይህንን ስም ጠርታ እርሱ ጌታዬ ነው እኔም ለሱ ባሪያው ነኝ ብላለች ጴጥሮስን ሲጠራ እንዲ ይ ከስም ሁሉ በላይ የሆነው ስም ኢየሱስ ነው አይባልም። ሁ ፕሮቴስታንት የሆነ ሰው ጴጥሮስ እያለ ይጠራል። የጌታ ሐዋርያ የሆነው ዮሐንስ እሺ፣ በዚሁ አንደበታችሁ እንደው ሌላ ነገር አትጨምሩበት፣ ግድ የላችሁም። እሲ ወላዲተ አምላክ በል። ወራጅ አለ። ትንቅንቅ ጌታ የረሰላችሁ ሁላችሁም፣ ወላዲተ አምላክ እያላችሁ ጻፉ። እኔ ዛሬ ያየሁት ነገር ትንሽ አስደንግጦኛል። መውነት ይሄ አስደነግጣል። በጣም ያስደነግጣል ጋይስ፣ በጣም ፕሮቴስታንት የሆናችሁ ወንድሞች ሁላችሁም ራሳችሁ ልትታዘቡ ይገባል። በጣም ልትታዘቡ ይገባል። እሺ እንቀጥል። ሚላ የሚል አካውንት ይሰማል። እሺ ወንድማችን ከየት ቤተ እምነት ነው የመጣ? እኔ ሁሉንም በሚባል ደረጃ አይቻለሁ። አሁን ማረፊያዬን ያደረኩት ኦርቶዶክስ ከእስልምናና ከጆባ ውጭ ፕሮቴስታንትንም አይቻለሁ፣ ካቶሊክንም አይቻለሁ። አሁን ትክክለኛ ማረፊያ ብዬ ያው እንትን ነው።